እና የሆነ ሰዓት ጌታቸውን የማይጠቅም አካል እንዳያደርገው እኔ ሰጋለታል። እና ዋይዝ ቢሆን ጥሩ ነው። እና ሚዲያ ባበዛ እውነት ለመናገር እኔ እመክራለሁ። ለጊዜው ሚዲያ ባበዛ ጥሩ። ትላንት የነበረው ጌታቸው እና ዛሬ ያለው ጌታቸው የሚታረቁ ጌታዎች አይደሉም። በፍጹም አይታረቁ። አሁን ያለው ጌታቸው እንዲኖር የትላንቱ ጌታቸው መሞት አለበት። ደግሞ ሞቷል። እሱ የትላንቱን ጌታቸው ራሱ ጌታቸው ረዳ ገሎታል። በተወሰነ ደረጃ እንዲኖር ለማድረግ የሚያደርገው ጥረት አሁን የጀመረውን አዲስ ሕይወት ረዥም ርቀት እንዳሄድ ነው የሚያደርገው። ያንን ነው የሚያደርገው። ሚዲያ ቢቀንስ ጥሩ። በሁለት ምክንያት ሚዲያ ላይ ለሱ መውጣቱ ጥሩ አይደለም። አንደኛ ጌታቸው ረዳ ሚዲያ ላይ ሲወጣ መነጋገሪያ ይሆናል። እውነቴን ነው የምላችሁ፣ ያ በጠቅላይ ሚኒስትሩ ዘንድ ተፈላጊ አይደለም፣ አይወደድም። በፍጹም አይወደድ። ሁለት፣ ጌታቸው ረዳ የትላንቱንም ለማኖር የዛሬውንም ለማኖር በሚያደርጋቸው ጥረቶች አንዱንም ነገር በትክክል ሳያስረዳ በዚህም በዛም ሲመታ ነው የሚሆነው። ወይ አንዱን መግደል ነው፣ ያን መግደል ነው። እኔ ስሜቱን ስለማውቀው ነው። በነገራችን ላይ እውነቴን ነው የምላችሁ፣ ስሜቱን ስለማውቀው ነው። አንዳንድ ጊዜ ስሜታችን ከፍ ይላል። ሚዲያ ላይ ያለን ሰዎች በአንድ በኩል እውነትን መናገር እንፈልጋለን፣ በሌላ በኩል በብዙዎች ዘንድ ደግሞ መታየትም እንፈልጋለን። በብዙ ሰዎች ደግሞ እንድትታይ ደግሞ ከፈለግ ብዙዎቹ የሚፈልጉትን ማለት ይኖርብሃል። ብዙዎቹ የሚፈልጉትን ደግሞ ለማለት ስትፈልግ ውስጥ ይጮህብሃል። አንዱን የግድ መግደል አለበት፣ መምረጥ አለበት፣ መምረጥ አለበት እና ስሜቱን ስለማውቀው ነው እኔ እንረዳዋለሁ ስሜቱ እንደኔ። እውነቴን ነው የምላችሁ፣ ሚዲያ መቀነሱ ጥሩ ነው። ምክንያቱም ጌታቸው ረዳና አነጋጋሪ እያደረጉ ያለው ሚዲያ ነው። አሁን ደግሞ እሱ የሚፈልገውን ነገር ለማድረግ ሚዲያ ላይ ወጥቶ ማውራት ዛትማቸው ይጠቅመ። ትልቁ ስራ አሁን መሬት ላይ መስራት ነው። የሚፈልገውን ነገር ለማድረግ የትግራይን ህዝብ ወደ ጦርነት ሊከተው የሚፈልገውን አካል ከትግራይ ህዝብ ጫንቃ ላይ ለማውረድ አደባባይ ላይ ወጥቶ ማውራት አይደለም። አሁን የሚያስፈልገው መሬት ላይ መስራት ነው። ያ ደግሞ እንዲሆን ፕሮፋይልህን ዝቅ ማድረግ ነው። አነጋጋሪ መሆን አያስፈልግም። እንዴትም ቢያወራ ነው የምላችሁ ጌታቸው ረዳ እንዴትም ቢያወራ ከጠቅላይ ሚኒስትሩ ጋር ለመለየት ሙከራ ይደረጋል፣ ሙከራ ይደረጋል። ስለዚህ ለዛ ትንሽ ጥንቃቄ ማድረጉ ጥሩ ነው። በተለይ ጌታቸው ረዳ አደባባይ ላይ ወጥቶ የሚላቸው ነገሮች ያወድስ እያልኩ አይደለም ያወድሳቸው እያልኩ አይደለም። እሳቸውም ያንን ከጌታቸው ረዳ አይጠብቁም። ምክንያቱም በሆነ ማህበረሰብ ደግሞ ቅቡል መሆን አለብኝ ብሎ ጌታቸው ረዳ እንደሚያስብ ይረዱታል። ግን እንዲህ አይነት ነገር አደባባይ ላይ ለዚያውም ዓለም አቀፍ ሚዲያ ላይ ለዚያውም ዓለም አቀፍ ሚዲያ ላይ ለዚያውም ጠቅላይ ሚኒስትር አብይ አህመድ አይ የአመራር ብቃታቸውን ጥያቄ ውስጥ ነው የቀጠተው። ጋዜጠኛውም እኮ የጠየቀው አሁን እንዲህ ብለሃቸው እንደገናም የሚመረው ይህ ጦርነትም ከእንትን ጋር የተያያዘ ነው ብለህ እንደዛ ብለህ ዝም ይሉሃል ወይ እኮ ነው ያለው ጋዜጠኛ ያልከው ነገር በጠቅላይ ሚኒስቴሩ እንደማይወደድ እገምታለሁ እያለ እኮ ጌታቸው ረዳም ሲመለስ ግምትህ ትክክል ነው የሚል አይነት መልስ ነው የሚመለሰው። ግምትህ ትክክል ነው ግን እኔ ቢመጣም እቀበለዋለሁ ነው ያለው። ያ ማለት ግምትህ ልክ ነው እያለው ነው። ስለአንተ ነው የምታወራው ይለኛል። ፋንታ አዎ፣ እኔም እኮ ይገባኛል፣ ያለበትን ስሜት እኔም ጋር እኮ አለኮ እያልኩ እኮ። አንዳንድ ጊዜ በሁለት ስሜት እንከፈላለን። በሌላ መልኩ እኔ ጋር አለኮ። ፋንታ በሌላ መልኩ እኔ ጋር ስላለ ነው ያንን ስሜት የምረዳው።